የአፍሪካ አምስት ግዙፍ ፕሮጀክቶች ከአዲስ አበባ ሌጎስ፣ ኢትዮጵያ አልተቻለችም። አፍሪካ በማይታመን መልኩ ድምጿን አጥፍታ ራሷን እየገነባች ትገኛለች። በዚህም ብዙ የአፍሪካ ሀገራት በዚህ ሰዓት እልፍ ግዙፍ ፕሮጀክቶችን እየገነቡ ነው። እነዚህ ግዙፍ ፕሮጀክቶች የኃይል ማመንጨት ዘርፉን ለመጨመር የጤና ዘርፉን ለማዘመን የአየር መጓጓዣውን ለማስፋፋት እንዲሁም የኢኮኖሚ ምህዳሩን ለማስፋት እጅግ ጠቃሚና የአፍሪካውያንን የኑሮ ሁኔታ የሚያሻሽሉ ናቸው ኢትዮጵያ ደግሞ በብዙ ዘርፍ ከአፍሪካ ቀዳሚ ሆናለች ሰላም የተወደዳችሁ የሰሞንኛ ቤተሰቦች አሁን ከናይጄሪያ እስከ ኬንያ እየገነቡ ነው ከኢትዮጵያ እስከ ደቡብ አፍሪካ እየተጉ ነው ከግብፅ እስከ ሞሮኮ እየተወነጨፉ ነው ምንም እንኳን የብድር እጥረት የፖለቲካው ውጥረትና የሰላም እጦት ቢኖርም አፍሪካ አሁንም እየተሰሩ ያሉ ወይም ለግንባታ ዝግጁ የሆኑ ምርጥ አምስት ፕሮጀክቶች አሏት። እነዚህ ፕሮጀክቶች በ2035 የሚጠናቀቁ ሲሆን አብዛኞቹ የሚገኙት በኢትዮጵያ መሆኑ ደግሞ ነገሩን የተለየ ያደርገዋል። ታዲያ በዛሬው ጥንቅራችን አምስቱን አስደናቂ ፕሮጀክቶች ከትንሽ ወደ ትልቅ በዝርዝርና በደረጃ የምናየውናል። አብራችሁን ቆዩ። አምስተኛ ከሌጎስ ካላባር የሚዘልቀው የባቡር መንገድ ፕሮጀክት ናይጄሪያ። የናይጄሪያው የባቡር መንገድ ፕሮጀክት 11.7 ቢሊዮን ዶላር ተመድቦለት እየተሰራ ይገኛል። ፕሮጀክቱ ታዲያ በዋናነት የተፈለገው የሀገሪቱን ደቡባዊ ክፍል ከቀሪው የሀገሪቱ ክፍል ጋር ለማስተሳሰር ሲሆን ከአፍሪካ ትልቋ ከተማ ሌጎስ የ1400 ኪሎ ሜትር ዝመት አለው። ታዲያ ይህ ረጅም የባቡር መንገድ 22 የባቡር ጣቢያዎችንና 9 ክልሎችን የሚያገናኝ ሆኖ በ2030 ይጠናቀቃል ተብሎ ይጠበቃል። የባቡር መንገዱ ዲዛይን የተሰራው በዋናነት ቀናት የሚፈጀውን ጉዞ ወደ ሰዓታት ለማውረድ እና ንግዱን ለማጧጧፍ፣ የገጠር የግብርና ምርቶችን ወደ ከተማ በቀላሉ ለማድረስ ብሎም 230 ሚሊዮን ሕዝብ ላላት ናይጄሪያ ከ500 ሺህ በላይ ስራዎችን ለመፍጠር ነው። ይሄ የባቡር መንገድ ታዲያ የቻይናው ቤልት ኤንድ ሮድ ፕሮጀክት አካል ነው። የፕሮጀክቱ ኢንቨስትመንት የተገኘውም ከቻይና ነው። ለመሆኑ የቻይናው ቤልት ኤንድ ሮድ ምንድን ነው? በዓለም ታሪክ ትልቁና ከፍተኛ ገንዘብ እየወጣበት የሚገኝ ፕሮጀክት ነው። ይሄ የቻይና ፕሮጀክት ቤልት ኤንድ ሮድ የአውሮፓውያን አቆጣጠር በ2013 በቻይና መንግስት ከ150 በላይ ሀገራትና ዓለም አቀፍ ድርጅቶችን አካቶ የተጀመረው ቤልት ኤንድ ሮድ ኢኒሼቲቭ በእነዚህ ሀገራትና ተቋማት ኢንቨስት ለማድረግ የተወጠነ ዓለም አቀፍ የመሰረተ ልማት ስትራቴጂ ነው። ፕሮጀክቱ እየጨመረ የመጣው የቻይናና ሌሎች ሀገራት ጠንካራ ግንኙነት ይበልጥ ለማስፋፋትና የሀገሪቱን የኃይል ሚዛን ለማስጠበቅ ትልቅ ሚና እንደሚኖረው ስለታመነበት ነው። ይህ ግዙፍ ፕሮጀክት ቻይናን ከተቀረው ዓለም በወደቦች በባቡርና በየብስ መንገድ ማስተሳሰር ትልቁ ግቡ ነው። የናይጄሪያው የባቡር መንገድም የዚህ አንድ አካል ነው። ቤልቴን ሮድ ከመቶ በላይ በሆኑ ሀገራት 2600 የሚሆኑ ፕሮጀክቶችን ያቀፈ ሲሆን እስከ ፈረንጆቹ 27 ድረስ ከ1.2 እስከ 1.3 ትሪሊዮን ዶላር ሊያስወጣ እንደሚችል ይገመታል። ቤልቴን ሮድ ፕሮጀክት ቻይናን ከተቀረው ዓለም ጋር የሚያገናኙ ሁለት አዳዲስ የንግድ መስመሮችን ለመዘርጋት ያለመ ሲሆን ፕሮጀክቱ ለቻይና ሰፊና እርስ በርስ የሚደጋገፍ ገበያን ለማዳበር የቻይናን ኢኮኖሚያዊና ፖለቲካ ኃይል ለማሳደግ እንዲሁም ቻይና የምትሻውን ከፍተኛ የቴክኖሎጂ ኢኮኖሚ ለመገንባት መቹ ሁኔታዎችን ለመፍጠር የሚደረግ ጥረትም ነው። ሀገራችን ኢትዮጵያ ከዚህ ቀደም በአዲስ አበባ በሰራችው ቀላል ባቡር በተወሰነ መልኩ የከተማ ትራንስፖርት ሲስተማን ለማዘመን ሞክራ የነበር ሲሆን በታሰበው መልኩ ለውጥ ሊያመጣ አልቻለም። ከዚህ በተጨማሪ ኢትዮጵያ እስከ ጅቡቲ የሚዘልቅ የባቡር መንገድ ያላት ስትሆን ከ90 በመቶ በላይ የንግድ ልውጧ በዚህ መንገድ የሚያልፍ ነው። ታዲያ የናይጄሪያው ፕሮጀክት አሁን ምን ላይ ይገኛል? በናይጄሪያ ሙስናና ብልሹ አሰራር የተለመደ ነገር ነው። ይሄ ልምምዳቸው ደግሞ አሁን ወሳኙን ፕሮጀክታቸውን እያጓት ተባቸው ይገኛል። ይህንን ችግርና ፈተና አልፎ ወደ ውጤት ከደረሰ ግን ምናልባትም በምዕራብ አፍሪካ ከተገነቡ ትልልቅ ፕሮጀክቶች ሁሉ ቀዳሚው ያደርገዋል። አራተኛ ሮሃ ሜዲካል ካምፓስ ኢትዮጵያ። ይሄ ሮሃ የተሰኘ የህክምና ፓርክ በ ሶስት መቶ ሚሊዮን ዶላር ውጪ ዘመናዊ ዓለም አቀፍ ደረጃውን የጠበቀ ሆስፒታልና መዝናኛ ፓርክ ግንባታ በይፋ ከተጀመረ ትንሽ ሰነባብቷል አብቷል። እንደዚህ አይነት የህክምና ተቋማት በአፍሪካ ካሉም ጥቂቶች ናቸው። በሮሃ ሜዲካል ካምፓስ ኃላፊነቱ የተወሰነ የግል ማብረ አማካኝነት በአዲስ አበባ ቦሌ ክፍለ ከተማ ወረዳ 13 በተለምዶ አድዋ ፓርክ ተብሎ በሚጠራው ቦታ 300 ሚሊዮን ዶላር በላይ በሆነ ውጪ የህክምና መንደር ግንባታ እየተካሄደ ሲሆን የሮሃ ህክምና ማዕከል ተጨማሪና በህክምና ዘርፉ ብቁ የሆነ ባለሙያዎችን ለማፍራት ያግዛል። ፕሮጀክቱ ሲጠናቀቅ ለከተማዋ ነዋሪዎች ብቻ ሳይሆን ወደ ከተማ የሚመጡ እንግዶች ሀይሎችን ጤናቸውን በብቃት በመንከባከብ የጤና ቱሪዝም መዳረሻ ከማድረጉም ባለፈ ዘመናዊ ህክምና ፍለጋ ወደ ተለያዩ ሀገራት በሚሄድ የሚወጣውን የውጭ ምንዛሬ ለማስቀረትና ለበርካታ ዜጎች የስራ እድል ለመፍጠር ከፍተኛ አስተዋጽኦ ያደርጋል። በተጨማሪም የህክምና ባለሙያዎችን በማፍራት ለሌሎች የህክምና መስጫ ተቋማት አጋዥ ጉልበት ሆኖ ያገለግላል። በየአመቱም ከአንድ ሺ በላይ ዶክተሮችን ለማፍራት እቅድ ይዟል። የሮሃ የህክምና መንደር አምስት ዘመናዊ ዓለም አቀፍ ደረጃቸውን የጠበቁ ሆስፒታሎች እና ከ1100 አልጋዎች በላይ ያካተተ ሲሆን በተጨማሪም የህክምና ማዕከሉ የተለያዩ በቴክኖሎጂ የላቁ የህክምና መስጫዎችን፣ የህክምና ትምህርት ቤት፣ የህክምና ምርምር ማዕከልና ሌሎችንም የተለያዩ አገልግሎት የሚሰጡ ህንፃዎች የተካተቱበት ሲሆን ሆስፒታሉ የልብ፣ የጭንቅላትን፣ የጀርባ፣ የአጥንትን ህክምና በአይነታቸው ለየት ያሉ የውስብስብ ተዛማጅ ህክምናዎችና የካንሰር ህክምና፣ ኒውሮ ሰርጀሪ፣ አይቪኤፍ፣ የልብ ቀዶ ጥገና የመሳሰሉትን በኢትዮጵያ የማይገኙ ግልጋሎቶች ጨምሮ ይሰጣል። በዚህም የአፍሪካ አስደናቂ ፕሮጀክት ሆኖ ተቀምጠዋል። ሶስተኛ አቡሴራ ዓለም አቀፍ ኤርፖርት ቢሾፍቱ፣ ኢትዮጵያ። አቡሴራ 750 ቢሊዮን ዶላር ወጥቶበት በቢሾፍቱ የሚገነባ አዲስ የኤርፖርት ከተማ ሲሆን ተገንብቶ ሲጠናቀቅ የአፍሪካ ቁጥር አንዱ የአየር ማረፊያ ኤርፖርት ይሆናል። በ6 ቢሊዮን ዶላር ወጪ ወይም በ750 ቢሊዮን ብር በቢሾፍቱ ልዩ ስሙ ቡሴራ በተባለው ስፍራ የሚገነባው አዲሱ የኢትዮጵያ ሜጋ ኤርፖርት ከተማ በአመት ከ110 ሚሊዮን በላይ ተጓዦችን ማስተናገድ የሚችል ሲሆን፣ እጅግ አስደናቂ ነገሮችን በውስጡ ይዟል። ይሄ አዲሱ የአውሮፕላን ማረፊያ ወይም ኤርፖርት የሚገነባው በአመት 25 ሚሊዮን መንገደኞችን ብቻ የማስተናገድ ብቃት ያለው የቦሌ ዓለም አቀፍ ኤርፖርት ለመተካት ሲሆን የኤርፖርቱ ግንባታ በአምስት ዓመታት ውስጥ በሁለት ዙር ይገነባል። ለመጀመሪያው ዙር ግንባታ ደግሞ 6 ቢሊዮን ዶላር ወጪ ይደረግበታል። ፕሮጀክቱ ሲጠናቀቅ ኤርፖርቱ ብቻ ሳይሆን የጥበብና ልዕልና ማሳያ ከተማ ይሆናል። ከዋና ከተማዋ አዲስ አበባ በቅርብ ርቀት በቢሾፍት የሚገነባ መሆኑ ደግሞ እጅግ ተመራጭ እንዲሆን ያደርገዋል። አዲሱ ኤርፖርት ግንባታው ተጠናቁ ወደ አገልግሎት ሲገባ በአመት ከ110 ሚሊዮን በላይ ተጓዦችን ማስተናገድ የሚችል ይሆናል። ይህ ማለት ደግሞ አሁን የአዲስ አበባው ኤርፖርት ካለው ተጓዦችን የማስተናገድ አቅም በአራት እጥፍ የሚበልጥ ይሆናል። ኤርፖርቱ በአንድ ጊዜ አራት አውሮፕላኖች ማሳረፍ የሚችልና የመንደርደሪያም የሚኖር ሲሆን 270 አውሮፕላኖችን የማሳረፍ አቅም ያለው አዲሱ ኤርፖርት ከቦሌ ኤርፖርት ጋር የሚያስተሳስር ፈጣን የባቡር መንገድ ይገነባለታል። ሜጋ ኤርፖርት ከተማው እጅግ ሰፊ ቦታ የሚገነባ ሲሆን በዚህም 1.1 ሚሊዮን ስኩዌር ሜትር የደንበኞች መተላለፊያ ተርሚናል፣ 126190 ስኩዌር ሜትር ተጨማሪ የከተማ ግንባታ እንዲሁም 1000 ስኩዌር ሜትር ደግሞ የካርጎ ክፍል ይገነባልታል። ከዚህ በተጨማሪም መጠባበቂያ ማኮብኮቢያዎችና ተያያዥ ነገሮችን ያካትታል። አቡሴራ የኢትዮጵያ ብቻ ሳይሆን የአፍሪካም ኩራት የሚሆን አስደናቂ ፕሮጀክት ነው። ሁለተኛ፣ ላፕሴት ኮሪደር ኬንያን ኢትዮጵያንና ደቡብ ሱዳንን የሚያሳስረው ድንቅ ፕሮጀክት። በኬንያ ወደብ በኢትዮጵያና በደቡብ ሱዳን ምድር እንዲሁም በሶስቱ ሀገራት ትብብር በ25 ቢሊዮን ዶላር እየተገነባ ያለው የላም ወደብ ሶስቱን ሀገራት ለመሳሰር ታስቦ የተወጠነ ድንቅ ፕሮጀክት ነው። ታዲያ በ232 ባለ32 ደረጃ ወደብንና ከ1700 ኪሎ ሜትር በላይ የሚረዝም ፈጣን መንገድን እንዲሁም ከአዲስ አበባ ጁባ የሚዘልቅ የባቡር መንገድን ለመገንባትና ለመጨረስ ታቅደዋል። ለኢትዮጵያ የኮሪደሩ መሰራት የኬንያውን የላሙ ወደብ በነፃነት እንድትጠቀም እንዲሁም የሶማሌላንዱን የበርበራ ወደብ እንድታማትር ያደርጋታል። በጠቅላላ ሀሳቡ እውን ከሆነ በዚህ መስመር ብቻ በዓመት እስከ 20 ቢሊዮን ዶላር የሚዘልቅ የቡናና የጥጥ ምርት ኤክስፖርት ማድረግ ይቻላል። ፕሮጀክቱ ከዚህ በተጨማሪ የድፍድፍ ነዳጅ ማስተላለፊያ ፓይፕ ፓይፕና የሪዞርት ከተሞች ይገነቡለታል። በጠቅላላ ደግሞ በሦስቱም ሀገራት ከ160 ሚሊዮን በላይ ሕዝቦች ተጠቃሚ ያደርጋል ተብሎ ይታሰባል። ኢትዮጵያ የአንበሳውን ድርሻ የምትወስድበት ይሄ የላፕሴት ፕሮጀክት በ24 የምስራቅ አፍሪካን ጂዲፒ በ50 ቢሊዮን ዶላር ከፍ ያደርገዋል ተብሎ ይጠበቃል። አንደኛ የአፍሪካ ቁጥር አንዱ ግዙፍ ፕሮጀክት የኢትዮጵያ የህዳሴ ግድብ። ታላቁ የኢትዮጵያ ህዳሴ ግድብ በጠቅላላ ከ5 ቢሊዮን ዶላር በላይ ገንዘብ ወጥቶበታል። ታዲያው ላይ ግድቡ ሊጠናቀቅ አንድ ነጥብ 34 በመቶ ብቻ የቀረው ሲሆን በከፊል ኃይል እያመረተ ይገኛል። ግንባታው የተጀመረው መጋቢት 4 ቀን 2003 ዓ.ም ሲሆን የኢትዮጵያውያን አንድነትና የይቻላል መንፈስ የታየበት ሀገራዊ ፕሮጀክት ሆኖ በአፍሪካ ምድር ከተገነቡ ፕሮጀክቶች ሁሉም የላቀው ሆኗል። ለመጪው ትውልድም የይቻላል መንፈስን ሲያንጸባርቅ የሚኖር ፕሮጀክት ይሆናል። የአባይ ግድብ በውሃ ላይ ኃይል በማመንጨት ላይ ሲሆን በጠቅላላ 74 ቢሊዮን ኪዩቢክ ሜትር ውሃን በመያዝ ትልቁ ሰው ሰራሽ ሐይቅ ይሆናል። ግድቡ ሲጠናቀቅ ደግሞ 78 ደሴቶች ይፈጠራሉ። በጠቅላላም በዓመት ከ10000 እስከ 15000 ቶን አሳ ማምረት ያስችላል። የአባይ ግድብ የኤሌክትሪክ ኃይልን በማመንጨት ከአፍሪካ ቀዳሚውን ስፍራ የሚይዝ ሲሆን የብቻ ሳይሆን ለቀጠናው ሕዝቦች ትስስር፣ ለአፍሪካ ሀገራት ተሞክሮ ቁልፍ ሚና ይኖረዋል። ግንባታው በቅርቡ ሲጠናቀቅ ደግሞ የሀገር ውስጥ የኤሌክትሪክ ሽፋንን በ75 በመቶ ያሳድጋል ተብሎ ይጠበቃል። ለአፍሪካ ሀገራት በራስ አቅም መልማት እንደሚቻል መነቃቃትን የፈጠረና ተምሳሌት የሆነ ድንቅ ፕሮጀክት ነው። ሙሉ በሙሉ በኢትዮጵያ ሕዝብ የተሰራው ግድቡ 126 ሚሊዮን ኢትዮጵያውያንን ያበራል። ከ500 ሺህ ሄክታር በላይ መሬትን ማልማት ያስችላል። በአመት ደግሞ ከ100 ሺህ በላይ ለሆኑ ሰዎች ሥራ ፈጥሮ 1 ቢሊዮን ዶላር ገቢን ከኃይል ሽያጭ ያስገባል በ30 የኢትዮጵያን ጂዲፒ በ150 ቢሊዮን ዶላር ከፍ ያደርገዋል ተብሎ ይጠበቃል። የተወደዳችሁ የሰሞነኛ ወዳጆች ለዛሬ ያሰናዳንላችሁን ጥንቅር በዚህ እናበቃለን። ከወደዳችሁት ላይክ እና ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ ሰና ጊዜ